ሰላም ጤና ይስጥልን። የተከበራችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? እንደተለመደው ስክሪኑን ጫን ብላችሁ በመያዝ ከታች ለሚወጡት ጓደኞቻቸው ሴንድ ሴንድ አድርጉላችሁ። ሰኔ 21 2017 ከየቦታው እንግዲህ ሰበር ዜናዎችን እያሰባሰብን ከቀኑ ከ8 ሰዓት በኋላ ሁሉንም ለእናንተ ልናቀርብላችሁ እንወዳለን። እስከዛ ድረስ ግን ዛሬ ሰኔ 21 2017 ላስተላለፊ የወደርኩት ትልቁ መልእክቴ ምንድን ነው? ይህን ሸር የማያደርግ እንዳይኖር ነገ ተወቃሽ እንዲያውም ለሚመጣው አደጋ ማለት ነው። በደቡብ ወሎ አንባሰል ወረዳ ውጫሌም ሰላማዊ ሰልፍ እናካሄዳለን ብሎ ውስጥ ለውስጥ በአደረጃጀት ማህበረሰቡን እያታለሉና እያንገላቱ ይገኛሉ። ህዝባችንም ደግሞ ድረሱልን እያለ ድምፁን እያሰማ ነው። ይህን ድምጽ ደግሞ የመስማት ግዴታ አለብን። ለምን ለምን ወስደው እርምጃ ደግሞ ተጠያቂው ራሱ ሰላማዊ ሰልፍ የወጣው ህዝብ እንጂ እኛ ለመሆናችን ልናረጋግጥ እንወዳለን። እኔ በየትኛውም ቦታ ላይ የምነግራችሁ ቤተክርስቲያን በየወደመ መስጊድ እየወደመ ባለበት ሰዓት ላይ የእስልምና የእምነት አባቶች፣ የክርስትና የእምነት አባቶች የታቦት ማጀቢያ ጥላ ተሸክማችሁ የዚህ የቤተክርስቲያን አፍራሽ ድርጅት ጥላ ወይም ደግሞ የቤተክርስቲያንን ልብሰ ተክኖት ለብሳችሁ ወደ ሰልፍ ወጣለሁ ካልክ ከብልጽግና አመራር በላይ መቼም ይሁን መቼም፣ ባገኘነው ሰዓት ላይ እናንተ ላይ እርምጃ የምንወስድ መሆኑን ልናስገነዝባችሁ እንወዳለን። በተለይ ቄሶች፣ ካህናቶች፣ መለኩሴዎች ከዛ አይነት ድርጊት ልትወጡ ይገባቸዋል። እንደውም በዝቋላ ገዳም የሚተረዱ አባቶቻችንን በማስታወስ የራሳችሁን ሰልፍ ልታካሂዱ ይገባችሁ ነበር። ጥቁር በመልበስ መእመኑን ለመጥራት ስትገደዱ፣ ለብልጽግና ሰልፍ ግን የቤተክርስቲያን ልብሰ ተከኖት ለብሶ መውጣት በዛ ላይ ውርደት ነው። መቼም የማያዳግም እርምጃ እኛ እንወስዳለን። ለስልምና በስልምና እምነት አባቶች በሀገር ሽማግሌ ውስጥ ላይ ውስጥ ለውስጥ የብልጽግና ስራ ለማስፈጸም ውጫሌ ላይ የምትሰሩ ሰዎች ስም ዝርዝራችሁ መጥቀስ ካለብኝ አንድ ሁለት ብዬ ጠቅሳችኋለሁ። ስለዚህ ስርዓት አድርጉ። በእምነት ጠለላ ውስጥ ያላችሁ እንዲሁም ደግሞ በአገር ሽማግሌ ውስጥ ወይም ተጽኖ ፈጣሪ በሚለው ውስጥ ላይ እየተንጎዳ ጎዳችሁ ያላችሁ አላችሁ። መንግስት ፈርቷል፣ ቀዝኗል፣ መግጠም አልቻለም። ሌላው ሲቀጥል በአንባሰል ወረዳ ዋና አስተዳዳሪውና የገቢዎች ጽፈት ቤት ማለቴ የአንባሰል ወረዳ የ ዋና አስተዳዳሪው እንዲሁም ደግሞ የፋይናንስ ኃላፊ ሆኖ በዝግ ስብሰባ ነገሮችን መከሩ። ሰኔ 30 ከመድረሱ በፊት የሰራተኛውን ደሞወዝ እንክፈለው፣ ከደሞዝ የተረፈው ፈሰስ ከሚሆን በአብል መልክ እናወራርደው፣ እንዲሁም ደግሞ የብልጽግናን ድጋፍ ለሚሰጡ ሰዎች ስብሰባ እየጠራን አብል እንክፈላቸው በማለት እስካሁን ድረስ የመንግስት ሰራተኛው ደመወዝ የሚከፈለው ወር በገባ በ30 ወይም በወር መጨረሻ 30 ላይ ነበር የሚከፈላቸው። ትላንትና ግን ሰኔ 20 ላይ ከፍለዋል። ይሄን የከፈሉት ይሄን የሰሩት የአንባሰል ወረዳ አስተዳዳሪና የአንባሰል ወረዳ ፋይናንስ ኃላፊዎች ናቸው። የፋይናንስ ኃላፊው እንግዲህ ከዚህ በፊት ተመክሮ ወይም አመክሮ ተሰጥቶት ነበረ። እንዲሁም ልጁ ደግሞ ለሴቶች ጉዳይ ለመሾም እያሽኮበኮበች እንዳለች ይገመታል። ትዕዛዝና ተይ የሚባለውን ነገር የማይሰሙ ከሆነ እርምጃው የከፋ ይሆናል። የመንግስት ሰራተኛ ትላንት በሃያ ቀርሞ ደሞዝ ወጣል ይብለህ የምትዝናናው ትዝናናው ካንተ ደሞዝ ያወራረዱትን ወይም ደግሞ ሰኔ ሰላሳ ላይ ከናንተ ደሞዝ የተረፈው ፈሰስ ከመሆኑ በፊት ቀጥታ ለብልጽግና ደጋፊዎች ሰልፍ ለሚያስተባብሩ እንሰጣለን በማለት የአስተዳዳሪው ሴራ፣ የብልጽግና ጽፈት ቤት ሐላፊው ሴራና እንዲሁም ደግሞ የፋይናንስ ሐላፊው ሴራ ነው። ነገ ሰኔ 22 ሰልፍ ሜዳ ላይ የተገኘህ ለሚወሰድ በአጸፋዊ ተግባር ራስህ ልትዋጣ ይገባሃል፣ ለማለት እንፈልጋለን።